ዓለም የፕሬዝዳንት ዶናልድ ትራምፕ የፕሬዝዳንት ክላውዲያ ሼምባምና የጠቅላይ ሚኒስትር ማርክ ካርኔ በአንድ መድረክ በጋራ በፈገግታ መቆማቸውን ወይ ጉድ ብሎ ተመልክቷል። የእነዚህ መሪዎች አገሮች ከትራምፕ ወደ ሥልጣን መመለስ በኋላ ግንኙነታቸው ከመሻከር አልፎ ወደ ጦር መሣሪያ መማዘዝ ይገባል በሚል ሲፈራና ሲሰጋ ቆይቷል። የሀገር ጠቅለላ ማስፈራሪያና የድንበር የረጅም የኤሌክትሪክ አጥር የማጠር ማስፈራሪያ፣ የንግድ ታሪፍ ጫናና የስደተኞች ማባረር ዛቻና ማስፈራሪያ፣ ይዋጣልንና መገዳደር የነገሰበት ግንኙነት ነበራቸው ሦስቱ አገሮች። ዛሬም ይኸው ውጥረት እንደከረረ አለ። ፕሬዚደንት ትራምፕ ካናዳም ሜክሲኮም ኢፍትሐዊ በሆነ መንገድ አሜሪካንን ጎድተዋታል፣ ተጠቅመውባታል፣ በሳቸው ቋንቋ ሰነጣጥቀው ገላልበዋታል ሲሉ ይከሳሉ። ካናዳ የአሜሪካ 52ኛ ግዛት ሆና መቀላቀል አለባት ሲሉም ቀጠናውን አንጫጭተውት ነበር። ሜክሲኮንም በሕገ ወጥ የንግድ ላይ ድንበር ሕገወጥ ስደተኞችን ወደ ሀገር ውስጥ በማስረግና ወንጀልና የአደንዛ ጭጽ በአሜሪካ በማስፋፋት ተከሳ የድንበር አጥር ያክል ከፍተኛ ሰራዊት በድንበር ላይ በማኖር ወጪ ገቢውን ከመገደብ ባሻገር ሕገወጥ ወረቀት ወይም ፈቃድ አልባ ስደተኞችን እስከ ማባረር የደረሰ እርምጃ ወስደዋል። በሜክሲኮም በካናዳም ላይ በወጪ ምርቶቻቸው በተለይ ደግሞ የአረብ ብረትና የአሉሚኒየም ምርታቸው ላይ ወደ አሜሪካ በሚልኩት ምርታቸው ላይ ከፍተኛ የታሪፍ ጫና በመጣል ዓለም ምድሩን አመሰቃቅለውት ቆይተዋል። ዛሬ የፊፋ የዓለም ዋንጫ በጋራ አዘጋጅነት የእነዚህን ተቋስለው ተቋስለው የተደማሙ ሦስት አገሮችን አንድ ላይ በአንድ መድረክ አቁሟቸዋል። ጉዳዩን ፖለቲካዊ ቀለም የቀቡ ተንታኞች አልጠፉም። የንግድ ጦርነቱ በተጧጧፈበት በዚሁ ወቅት ነው ሦስቱ መሪዎች የ2026 የዓለም ዋንጫ የዕጣ ማውጣት ሥነ ሥርዓት ላይ የተገናኙት። ሲሳሳቁ፣ ሲጨባበጡ፣ ሲተቃቀፉ ሲታይ ወይ ፖለቲካ የሚያሰኝ ነው ብሏል የቢቢሲ ጋ

ትልቁን የዓለም ወጪና ገቢ ንግድ ከአሜሪካ ጋር ከምታጧጥፈው ከሜክሲኮ ፕሬዚዳንት ክላውዲያ ሼንባም ጋር ግንባር ለግንባር ሲገናኙ ለመጀመሪያ ጊዜያቸው ነው ተብሏል። ፖለቲካና ዲፕሎማሲ ያላገናኛቸውን መሪዎች ኳስ አገናኝቷቸዋል። ሦስቱም መሪዎች የግንባር ግንኙነቱን ይፈልጉታል። ፕሬዝዳንት ትራምፕ የተሻለ የንግድ ውል ለማሰር፣ ፕሬዚዳንት ሼንባም ደግሞ የአሜሪካንን ገበያ ለሜክሲኮ የውጭ ንግድ ክፍት እንዲሆን ትራምፕን፣ ሴትየዋ ለማግባባት ይፈልጉታል። የካናዳ ጠቅላይ ሚኒስትር ማርክ ካርኔም ለበርካታ ጊዜ ካናዳ ከአሜሪካ ጋር ትዋሃድ የሚሉትን ፕሬዚዳንት ትራምፕን በዋሽንግተን ያገኟቸው ቢሆንም ያባበሏቸውና ያስማሟቸው ቢሆንም የንግድ ውይይታቸው ግን ተቋርጦና ተራርቀው ቆይተዋል። ካርኔ የአሜሪካ የንግድ ተቋማትም በእጅጉ የሚፈልጉትን የካናዳን ብረትና አልሙኒየም የታሪፍ ጫናውን አስቀንሰው ወደ አሜሪካ ማስገባት ይፈልጋሉ። ትራምፕም ጥሩ ነጋዴ ናቸው። ከንግድ ታሪፋቸው እስካሁን ሀገራቸው በድርድር በርካታ ቢሊዮን ዶላሮችን አፍሳለች። ከካናዳም ጋር በጥሩ የድርድር መንፈስ ታሪፉን ሳያነሱ ግና መለስ አድርገው የአሜሪካን ቢዝነሶችም የሚፈልጉትን የካናዳን ኤክስፖርት ማስገባት ይፈልጋሉ። የዓለም ዋንጫ ለሦስቱም በንግድም በድንበርም በስደተኛም የተቋሰሉ ሀገሮችን ለማግባባት ጥሩ ሽማግሌ ሳይሆንላቸው አልቀረም። ፕሬዚዳንት ትራምፕ በዚህ ሳምንት ፍንጭ እንደሰጡት ቀደም ሲል ዩኤስኤምሲኤ ዩኤስ ሜክሲኮ እና ካናዳ የተሰኘውንና በ1994 ዓ ም በትራምፕ የመጀመሪያ ዙር ፕሬዝደንትነታቸው የተፈራረሙት የንግድ ውል ይቀጥል እንደሆን ወይም አዲስ የሁለትዮሽ የተሻሻለ የንግድ ውል ያስሩ እንደሆነ እያጤኑ እንደሆነ ተናግረዋል። የቀደመው የሦስቱ የዩኤስ ካናዳና ሜክሲኮ ስምምነት አሜሪካ በካናዳ የውጭ ገበያ ላይ ከጣለችው ከፍ ያለ ታሪፍ ጥበቃ እንዳደረገላቸው ጠቅላይ ሚኒስትር ካርኔ ይናገራሉ። ግና አሁን እየገባ ካለው የአውሮፓውያን አዲስ ዓመት ጀምሮ የሚቃጠልና እንደገና የሚፈረም ወይም የሚገመገም ነው። ይኸው የዓለም ዋንጫ በጋራ ያመጣላቸው መድረክ ለሜክሲኮና ካናዳ ጥቂት ጊዜ የሚገዛላቸው ይመስላል። ከእጣው በኋላ ፕሬዚዳንት ትራምፕና የሜክሲኮቻቸው ሼንባም ለ45 ደቂቃ ለብቻቸው አውርተዋል። ወይዘሮ ሼምባም በቀጣይ የትራምፕና የኔ ቲም በጋራ ውይይት እንዲያደርጉ ተስማምተናል፣ ከትራምፕ ጋር ገንቢ ውይይት ነበረን ብለዋል። በዚህ መረር ያለ ውጥረት ውስጥ እንዴት አብራችሁ ትሰራላችሁ በሚል በጋዜጠኞች ለተጠየቁት ፕሬዚዳንት ትራምፕ ሲመልሱ ውጥረት ወይም ቴንሽን አንዳንድ ጊዜ ጥሩ ነው መፍትሄ ለመፈለግ መውጫ በር ለማፈላለግ ዕድል ይሰጣል ብለዋል። የአሜሪካ የንግድ ተወካይ ጃስሚን ግሪ እንዳሉት ትራምፕ የ1994ቱን የሶስትዮሽ ስምምነት ወይ የሥራ ጊዜው ይፈጸማል ወይም ይቃጠላል ወይም አዲስ ውል ከእያንዳንዳቸው ጋር ይፈርማል ማለታቸውን ተናግረዋል። በተለይ ፕሬዚዳንት ትራምፕ የቀደመው የሦስትዮሽ የንግድ ስምምነት ለሁለት እንዲከፈልና ከካናዳም ከሜክሲኮም ጋር በተናጠል የሁለትዮሽ ስምምነት ማሰር እንደሚፈልጉ ተናግረዋል። ከካናዳ ኢኮኖሚ ጋር አሜሪካ ያላት ግንኙነት ፈጽሞ ከሜክሲኮ ኢኮኖሚ ጋር ካላት ግንኙነት የተለየ ነው። እንደ ባህሪያቸው የተለያየ አዲስ የንግድ ስምምነት ይታሰራል ብለዋል። አሁንም ካናዳም ሜክሲኮም ይህን መለወጥ ወይም ማስቀረት የሚችሉ አይመስልም። ስለዚህ ይኸው የዓለም ዋንጫ ባመቻቸው መድረክ የተሻለና አዋጭ የሁለትዮሽ ስምምነት ከዋሽንግተን ጋር ማሰር ይፈልጋሉ። ዞሮ ዞሮ የአሜሪካንን ገበያ በመገደብና በመከልከል የትራምፕ የታሪፍ ፖሊሲ ከቀደመው የተቆለለ ታሪፍ ትንሽ ቀነስ ያለ ግና የተሻለ የንግድ ስምምነት በማድረግ አሸናፊ ሆና የምትወጣው አሁንም አሜሪካ ናት ተብሏል። ሰውየው የሚቻሉ ተደራዳሪ አይደሉም። ለሁለቱም ኢኮኖሚዎች ደግሞ ስምምነቱን ከፈረሙ የአሜሪካ ገበያ ይከፈትላቸዋል። እግረ መንገዳቸውን ደግሞ ፕሬዚደንት ትራምፕ በመላው ዓለም ሰላምን ለማስፈንና አንድነትን ለማምጣት ላደረጉት ውለታ በሚል የፊፋን የሰላም ሽልማት ተቀዳጅተዋል። ወደ ኖቤል የሚያስገባ የኖቤል በርንም ያንኳኳላቸዋል ማለት ነው። የዓለም ዋንጫ ለትራምፕ በአንድ ድንጋይ ሁለት ወፍ ሆኖላቸዋል። በገበያም በሽልማትም።